ቅድስት ቤተ ክርስቲያን ደግሞም የሕይወት ብርሃን የሆነን መጽሐፍ ቅዱስ እንዲሁ የተገኘ አይደለም። ከሰጪው በኋላ ተቀባዮቹ ብዙ ዋጋ ከፍለዋል። በዱር በገደል ተንከራተዋል። እኛ የክርስቶስን ምሕረት፣ ቸርነት፣ ልጅነት እንዳናጣ ብዙ ዋጋ የከፈሉ አባቶቻችን እነተክለ ሃይማኖት እንዴት እንዘነጋለን? እነጻድቁ ተክለ ሃይማኖት፣ እነ ቅዱስ እስጢፋኖስ፣ ቅዱስ ጊዮርጊስን ለጻድቃን ለሰማዕታት ለንጽሕና ላገለገሉ ለፍጹማን መነኮሳት ክህነታቸውን ጠብቀው ለኖሩ ለስዩማን ካህናት ለንጹሐን ዲያቆናት ንሱ የሆነ ነው። ለዛሬ ምህረት እንድንቀር ምክንያት የሆኑ ለንጹሐን ምእመናን የሁሉም ዋጋ ለዛሬዋ ቤተ ክርስቲያን የተከፈለ ነውና ክብርና ምስጋናን እየማድረጋቸው ድረሳቸው ወትረት የምንቆየው ግፋቤት ጥቂት ደቂቃዎች ነው። ግን እኒህ ብለን እንጀምር፣ እንደ ጠቢቡ እንደ ሰሎሞን እኒህ ብለን ተመየጢ ተመየጢ ሰላመ ሰጢዊት ወንርአይ ብኪ ሰላመ፣ ሰላምን የምታሰጭ ይሆን ተመለሽ፣ ሰላምን እናይብሽ ዘንድ ነይ። ተመለሽ ሰላም ጠምቶናልና፣ ተመለሽ ሰላም ያስፈልገናልና፣ ነይ ሰላም ርቦናልና ነይ ብለን በሰለሞን ቃል ያ ከእሷ የመነጨው የሰላም ከተማ የሰላም የምድርና የሰላም አለቃና ኢየሱስ ክርስቶስ የመነጨባት የሰላም ምንጭንን ማለት ነው። ወንርአይ ብኪ ሰላመ የመነጨውን ሰላምን ነይ። ክብር ምስጋና ለስሙ ይሁን። የምናስበው ስለም በቤታችን የሰለሞንን ሐሳብ ሰሎሞንን ሳቅ የተናገረው በዚህ መኃልየ መኃልይ ከመዝሙራት ሁሉ የሚበልጠው ዝማሬ ምክንያቱም ምሴ ብሆ ተብሎ የተዘመረበት ባይሮ መስተጽነ

ሶስተኛ ድንግል ማርያምን ምስጢረ ሥጋዌን ለመረዳት ክርስቶስ ሰው ሆኖን ነገር ለመገንዘብ ሰው የሆነባት ድንግል ማርያም ከተዘነጋች ሙሉ ትርጉም የለውም፣ ሙሉ መረዳት አይኖርም። ሰው ሆነ ስንል ሰው የሆነባትን ድንግል ማርያምን ከተዘነጋች የተጻፈውን ወንጌል ለማንበብ የወንጌሉስ ማቴዎስ፣ ማርቆስ፣ ሉቃስ ዮሐንስ ማለትን ከተውን ነገራችን ዝብርቅርቅ ሆነዋል። ቃሉ የክርስቶስ መታሰልያነቱ በስሟ ዋጋ ለከፈሉ ቅዱሳን ነውና፣ ወገኖቼ። ስለዚህ ተመየጢ ተመየጢ ሱላማጢስ ወደዚህ ስንመለስ የማለማሊ ሀሳብ ሶስት ነው። በዚህ በሦስቱ ሀሳብ ውስጥ ይህንን ቃል በመኖራብ ሰባት ቁጥር አስራ ሁለት ላይ ተመየጢ ተመየጢ ሱላማጢስ ሰላም የሰላም ምንጭ ሆይ ተመለሽ አለ ስለ ሦስት ነገር ተናገረ ሶስቱን ነገር ተናግሬ እግዚአብሔር መንፈስ ቅዱስ ይረዳኝ የእናንተ አምላክ ቢያበረታኝ ሶስቱን ነገር ሶስቱን ሀሳብ እንድናገር መንፈስ ቅዱስ አይምረን አንቅቶ ጉልበቴን አበርትቶ ህሊናዬን አብርቶ የሚገባውን ቃል ብቻ እንድናገር ጸሎታችሁ ቢያግዘኝ ሦስቱን ሀሳቦች ብቻ እንነጋገራለን ማንት

በስደት ሰባ ዓመት የምትቀጣ ዜጎቿ የሚንገላቱ ኢየሩሳሌም ጽዮን የዳዊት ከተማ ተመለሽ፣ ስደቱ ያውቃ፣ እንግልቱ ያውቃ፣ ተመለሽ እያለ ሶሎሞን ትንቢተኛው ይዘምራል። በዚህ በኤርምያስ ምዕራፍ 29 ቁጥር 10 ላይ ሰባ ዓመት በባቢሎን በተፈጸመ ጊዜ ጎበኛችኋለሁ፣ ወደዚህም ስፍራ መልሳችኋለሁ፣ መልካሚቱን ቃሌን እፈጽመላችኋለሁ የሚል የተስፋ ቃል ተነግሮላቸው ነበረ። ለስደተኞቹ እስራኤላውያን ክብር ላጣችው የጽዮን ከተማ ያቺ ክብሯ ለተነሰሰ የዳዊት ከተማ መመለስ ክብሯን ይመልሳል። ስለዚህ የተነገረውትን የት ይፈጸም ዘንድ ነሊያት ተተክተው ተመየጢ ተመየጢ፣ የተሰደሽ ኢየሩሳሌም ሀገርሽ አልባ የሆነ በባዕዳን እጅ ሀገርሽ የወደቀ በባዕዳን ግዛት ውስጥ ሕዝብሽ የባከቀ ኢየሩሳሌም ሲሆን ሆይ ተመለሽ። ምክንያቱም በመከራ ወቅት እንኳን ሰባ ዓመት ሰባት ቀን ረጅም ነው። ሰባት ዓመት አይዘለቀም በለቅሶ በሰቆቃ በዋይታ በእንግልት በምርኮኝነት በባዕድ አገር የሚኖር ምሩ ሰባ ዓመት አይደለም ሰባት ዓመት ሰባት ዓመት አይደለም ሰባት ወር ሰባት ወር አይደለም ሰባት ቀን መከራ ሰባት ሰዓት ነችም። ስለዚህ ሰላም በሌለበት መልካም ስነ ልቦና አይኖርም። ሰላም በሌለበት ስነ ልቦናው የተጎዳ ማኅበረሰብ ይበዛል። እስራኤላውያን በመክራው ስለሆኑ ክብራቸው ስለተገፈፈ ማይረዳቸው ስለረገፈ በማይዳን እየተቀጡ ስለሆነ ሰባው ዓመት ስነ ልቦናቸው እየተጎዳ መዘመር አቅም አተው። እንዲህ ሲሉ እሰማለን፦ የባቢሎን ወንዞች አጠገብ በዚያ ተቀምጠን ጽዮንን ባሰብናት ጊዜ አለቀስን። የተማረከች ጽዮን፣ የተሰደደች ጽዮን፣ የሚንገላቱ ጽዮናውያን፣ መከራ እየቀመት ያሉ ጽዮናውያን ባሰብናቸው ጊዜ አለቀስን። ስደት ያስለቅሳል። ምከራ ያስለቅሳል፣ እንግልት ያስለቅሳል፣ ከኔ ጋር ናቸው ያስለቅሳል። ቃለ በኋላ በዙረኛው በመቶ ሰላሳ ሰባት ቁጥር አንድ እስከ ዛፎች ላይ መሰቋችንን ሰገልን። የማረኩን በዚያ ዝማሬ ቃል ፈለጉብን፣ የወሰዱንም የጽዮንን ዝማሬ ዘምሩ። እኛ ግን ሰቀልነን ዚራቲነ እኛ ግን መሰንቆቻችንን ሰቅል ማራኪዎቻችን ገዢዎቻችን እንድናወድሳቸው ፈለሙ። እኛ ግን እንቢያለን። የዝም የምስጋና መሰንቆዎቻችንን ከዛፍ ላይ ሰቀልን። ምስጋና ለማይገባው ምስጋናንን ሰዋዘን አልፈቀድንም። ስለዚህ ሰቀልነ እንዚራሲን እንዚራችንን ሰቅለ ወበከይነ አስቆቀውን፣ አለቀስን፣ አነባን። ጠላትን የምናወድስበት ጠላትን የምናሞካት ልናወድስ የምንችልበት ሞራል አጣን። የወሰዱንም የጽዮንን ዝማሬ ዘምሩልን አሉ። ለጽዮን የሚገባው ክብር ስጡን አሉ። አንሰጥም አልን። ዘምሩልን፣ አንዘምርም አልን። አመስግኑን፣ አናመሰግንም አልን። ስለዚህ የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን አልን። ሰላም በሌለበት እንዴት ስለ ሰላም እናወራለን? አለን። ክብር በሌለበት እንዴት ስለ ክብር እንናገራለን? አለን። አዎ ይላል። ወገኖችን ስለዚህ፣ የመጀመሪያው ተመየጢ የኢየሩሳሌምን ስብት የጽዮንን ከተማ መጥፋት አስቦ ስለ ኢየሩሳሌም የተነገረ ነው። ሚሴ ቦ እያሉ የሚመለሱበትን መስራት የናፈቁ ነቢያት የዘመሩት ዝማሬ አማናዊት ጽዮን እስመ በውስቴታ ተረክበ ከእሷም ሰው ተወለደ። እምነ ጽዮን ይብል ሰብ ወበእሱ ወብእሲ ተወለደ ውስቴታ በእሷም ከሰው ሰው የሆነ በወገቡ ሥልጣኑ የተሸሸገ ዛሃሎ ይሰጎም ሰብ ያ መከራ ድንጋውን የሚያነሳ በጎ የተጠሙ በጎችን የሚያረካ የሚያጠጣ የሰላም ምንጭ ክርስቶስ የተወለደባት አማናዊት ጽዮን ድንግል ማርያም፣ ክብር ምስጋና ለስሙ ይሁን። ድንግል ማርያምን ተመለሽ ተመለሽ፣ የስደቱ ዘመን ያውቃ፣ የእንግልቱ ዘመን ያውቃ፣ መራም መጠማትሽ ያውቃ

ጥቂት ዋሻ ቁስቋምን ያገኘችበት ቁስቋም ገብታ አረፍት ያለችበት። ክብር ምስጋና ለስሙ ይሆን። ትንቢት ተነግረዋል፣ ዘማሪዎች ዘምረዋል፣ ስለ ስደቷ ስለ መከራ ተናግረዋል። ወገኖቼ ጥቂት የምናገረው ስለሚጠጧ ነውና አባታችን ቅዱስ ያሬድ መንግሥቱ ሰፋዴ ዘምቅን ማለት ወልደ ቅድስት ማርያም ሀሰሰ ማለት ይገርምነው ንጉሥ ዘላለም ግሩም ግሩማን ብራላ ወዘ ይሰልም አበረ ደብረ ቁስፋ ማለት ያ ቅድመ ዓለም የነበረ ጌትነቱ በብልጭ ስፌት የሆነ የቅድስት ድንቅል ማርያም ያልጭ የእግዚአብሔር ባሕሪ ልጅ የዘላለም ንጉሥ ሲሆን እንደ ደካማ ማረፊያን ሲፈልግ ስድስት ወር ከአስር ቀን የተንገላታው መንገላታት ከግሩማን ይልጭ ይገርማል። የማይጨልም የሕይወት ብርሃን እርሱ ዛሬ ከጨለማ ስደት ያልፍ ዘንድ በደብረ ቁስቋም ተጠጋ፣ ማረፊያ አገኘ ይላል። ሰማይና ምድርን የዘረጋው ማረፊያ አገኘ። ወገኖቼ በራእይ ምዕራፍ አስራ ሁለት ከቁጥር አራት እስከ ስድስት እንዲህ ተብሎ ዮሐንስ ጉዳዩን አስቀድሞ ተናገረው። ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አህዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም ሺ ከሁለት መቶ ስልሳ ቀን በዚያ እንደመገቧት እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸቻለ። ይሄ ትንቢት በበረሃ ሸሽታ በቁስቋም ማደሯ ደሯ ዛሬ ቁስቋም አንዲት ዋሻ መጠገያ የሆነችበት ዕለት ነው። እግዚአብሔርን እዚአብሔርን አመስግነ ዘጋ አባ ጊዮርጊስ ዘጋሥጫም በሊላ ሕፃናት ሰባለ ሄሮድስ አሮ የሰናለ ምስለ ዮሴፍ አረጋ ነገደት ቁስቋም ናዛዝ ተሐዘን በብቃይ የሰማሮ ሄሮድስ ሕፃናትን ቅርጥፍ አርጎ የበላ ሄሮድስ ነውሃን ደግሞ ያዘነበ ሄሮስ የሰማያ አውሬ ያለ የሰማያ አውሬ ሄሮስ ሕፃናትን መብላት ባሰበ ጊዜ ከሐዘንና ከለቅሶ የምትረጋጋ ማርያም ከአረጋው ዮሴፍ ጋር ወደ ቁስቋም ተሰደደች፣ አለ ወገነች። ከኔ ጋር ናችው? እንደምን አመሻችን? አሁን መች መሸ? እያዳመጣችሁኝ አይደለም ማለት ነው ከኔ ጋር ናች። እግዚአብሔር ከሁላችንም ጋር ይሁን። አመስግኑት ወገኖች። አባ ጽጌ ድንግል የመቤታችንን ስደቷን ሰጠ አወድ እንግልን የደረሰው ማህሌተ ጽጌውን የደረሰው ወተመይጠት ማርያምን ጽጌ ደንጎላት ሰቆላት ያቺ ከእግር እስከ ሐውስ የሚገኝ ከእግሩ

የሰላም አለቃ ክርስቶስን እናይብስን ያየንብሽ ሆይ ተመለሺ። ሰላማችን ክርስቶስ ነውና ተመለሺ ወደ ሀገርሽ፣ ወደ አባትሽ ሀገር፣ ወደ ያይቆ ተመለሺ። ዛሬ በሕዳር ስድስት ቁስቋም ገብታ እንዳረፈች በግንቦት 24 የጀመረ ስደት ከስድስት ወር ካስር ቀን በኋላ መጠጊያ ዋሻ እንዳገኘች ዛሬ ደግሞ በዚህ ቀን በማቴዎስ ወንጌል ምዕራፍ ሁለት ቁጥር ሀያ ላይ የሕፃኑን ነፍስ የሚፈልጉት የሚፈልገው የሰማዩ አውሬ ሄሮድስ ሞቷልና አሳዳጅ የሞተበት ተሰዳጅ ተስፋ ያገኘበት ዕለት ነው። ክብር ምስጋና ለስሙ ይሁን። ሞቷልና ወደ ሀገርሽ ሀገር ተመለሽ፣ ወደ ናዝሬት ተመለሽ፣ ወደ ኢየሩሳሌም ተመለሽ ተብሎ የተነገረበት እለት ነው። በዚህ እለት የአመት ጠግ ያገኘችበት፣ ድጋሜ ደግሞ የአሳዳጇ ሞት የነርሱ ምክንያት የሆነበት እለት ነው። በዚህ ምክንያት በደማቁ ይከበራል ወገኖቼ። እለቱ የሚከበረው በዚህ ምክንያት ነው። ሲከበር እነ ዮሴፍ፣ እነ አረጋዊ፣ እነ አንጋርነት ሁሉ መታሰቢያ ተደርጎላቸው በቤተ ክርስቲያን አምስቱ ቤተሰቦች በሚል መታሰቢያ የሚደረግበት ዕለት ነው። ክብር ምስጋና ለስሙ ይሁን። እንኳን አደረሳችሁ። ትምህርት ትምህርቴ ልጠቅልና ተመለሺ፣ ምክንያቱም ሰላምን እናይብሽ ስል ተመለሺ። ደግሞም በምትመለስ ጊዜ ጣና እነዋልባት ኢትዮጵያን በኪደተ እግሩ ጌታችን እየረገጠ እየባረከ ድንግል ማርያም በኢትዮጵያውያን እነዚህ ሀገሮች ምንድናቸው? እነዚህ ህዝቦች እንዴት ያሉ ናቸው? ብላ ስትገረብ ህፃኑ ልጇ ክርስቶስ እነዚህማ ዘወትር ስምሽን የሚያመሰግኑ መነኮሳት ንጹሃን መነኮሳት ፍጹማን መነኮሳት የሚወጡበት ንጹሃን ካህናት ሃያ አራት ሰዓት ውዳሴሽን እየሰዉ ንጹሃን ምእመናን በእንባ ታጅበው አንቺ ስምሽን ጠርተው የማይጠግቡ በፍቅርሽ የሚቃጠሉ ምእመናን የሚፈልቁበት የተባረከች ሀገር ናት አለ። ክብር ምስጋና ለስሙ ይህን እያለ በጣቱ እያመለከተ የተባረክንበት ነው። ለዚህም ነው ወገኖቼ፣ ኢትዮጵያ በመልካም እድሯ፣ ኢትዮጵያ በአየር ጠባይዋ፣ ኢትዮጵያ በእምነቷ ከየትኛውም ዓለም ስታወዳድሯት ስታነጻጽሯት ተለይታለች። ይህ አይመስላችሁም? እነግርዝ ክርስቲያን ነበሩ፣ ናያዎችምነትል ክርስቲያን ነበሩ። ዛሬ ክርስትና ስሟ ይጠራባቸው ዛሬ ክርስትና ቤተ መቅደስ እንደኛ በማየት እንደዚህ የሚሰበክበት ነፃነት የላቸውም። ምክንያቱም በረከታችን ያ ቦራኬ ክርስትናው ኢትዮጵያ ላይ ፀንቶ እንዲኖር ያ በረከት አለቀቀንም። ክብር ምስጋና ለስሙ ይሁን፣ አለቀቀንም ወገኖች፣ ወገኖች፣ እውነት ነው። ተመለሺ፣ ሰላምን እንይብሽ፣ ድንግል ማርያም በመጨረሻም ኢትዮጵያውያንን በጣም ስለወደደች ልጇ ክርስቶስ እርሱ ሲሰደድ አዝላ ተሰደደች። እሱ ሲሰደድ የእሱን መከራ በእግሮቿ የተቀበለች፣ እሱ ሲጠማ ጽሙን የመጀመሪያ ጽሙን የተቀበለች፣ ስደታችንን ሲባርክ የመጀመሪያ ተሰጋጅ የሆነች ድንግል ማርያም ደግሞም ሲሰቀል በልቧ የያዘን ሰይት

በብሔር ተቧድነን በጎጥ በመንደር ተከፋፍለን እንደ መኖራችን፣ በደህንነታችን ላይ የዓመል የጸባይ ስንሆን አለም የጥፋታችን ይደንቃል። ይደንቃል ሁለት ነገር የሥራ ባህላችን መገለጫችን ሆኗል። መገዳደር ሆኗል። መገፋት ሆኗል። መገዳደር ወገኖች በደህንነታችን ላይ የተጨምሮ እንዴት ሰንተን ቆምን ብላችሁ አስባችሁ አታውቆ። እንዴት ነው የተገኘ ነው እንዴት ነው በሰላም የምናመልከው ብላቸው አስባቸው አታውቆ። ይሄ የድንግል ማርያም ምልጃ ጨርሶ ስላልተለየን ነው። ክብር ምስጋና ለእናታችን ለመታችን ር እኛ ለቸርነቱ የተገባን ሆነን ሳይሆን የድንግል ማርያም ምልጃ ለእግዚአብሔር ቸርነት እያመቻችን፣ ቸርነቱ አራቀችንም አልከለከልም። ጸሎታችንን አልተጸየፍም አልናቀም። ክብር ምስጋና ለስሙ ይሁን። አመስሉ ወደች ትምህርት፣ ወንርአይብኪ ሰላመ፣ ሰላምን እናብዘ ተመለሽ፣ ተመለሽ። አዎ መገዳደሉ ሲበዛ መገፋፋቱ ሲበዛ መጨካከሉ ሲበዛ፣ ወገኖቼ በእኛ በኢትዮጵያውያን መካከል ትልቅ የሚባልም ትንሽ የሚባልም የለም። ኢትዮጵያውያን ሁላችንም እኩል ነ በዕዳ አልመጣም። የአንድ እናት ኢትዮጵያ ልጆች ነ የምንገፋፋው ነው የምንገፋፋውን ነው። አንድ ቋንቋ መናገር ለአንድነት አልበጀም። አንድ ቋንቋ የሚናገሩ አይስማሙ። ብዙ ቋንቋ መናገር እነ ሩሲያ እነ ቻይና እነ ህንድ ተመልከቱ። ከኛ የበሰ ሁለት ሺ ቋንቋ ያላቸው ከኛ በላይ አራት መቶ ዘጠና ዘጠኝ ቋንቋ ያላት ቻይና፣ ወደ ሁለት ሺ የሚጠጋ ቋንቋ ያላት ህንድ ሰላማቸውን አላቱ። የእኛ ሰማኒያ ነው። የቋንቋ መብዛት ሰላም አላጠፋም። አንድ አንድ ቋንቋ ያላት ሶማሊያና ሱዳን ሰላም አላገኙም። ሁለቱም ምክንያት አይደለም። ሁለቱም ምክንያት አይደለም። ምክንያቱ ምንድነው ካላችሁ፣ ወይ ጠባያችን ከፋ ጨካኞች ሆኔ እምነፋለ ለእኔ እምነት መልክ ብቻ ሆነ። እንባቸ ወደ ጸሎት እየደረሰ ነው። እግዚአብሔርን ማጣት እንዴት አቃተን? ራሳችሁን ጠይቃችኋል? እኔ ብላችሁ ወደ ውስጣችሁ መመልከት ጀምራችኋል? ሁሉ እንደተቀሳሰር እየተጠፋፋን የድንግል ማርያም ልጅ እግዚአብሔር ቸርነት ስላለቀቀን እስካሁን አለን። እንዳያያዛችን ቢሆን ኢትዮጵያ የምትኖርበት እንደ ውጭ ጠላት መብዛት እንደኛ መጥፋት እንዳመላችን መለወት ቢሆን የኢትዮጵያ መቆም ታምር አይመስላችሁም? ታምር አይመስላችሁም? አዎ እውነት ነው። የአሳት አገሯ ባትሆን ኖሮ ኦርቶዶክስ ካለም በተሰደደበት ኢትዮጵያ እንደ ኢትዮጵያ የለም ሌላ ያ የድንግል ማርያም ልጅ አይመስላችሁም ወገኖች? ተመየጢ ተመየጢ፣ ተመለሽ የአስራት ሀገርሽ ማይደለች። አዎ የሰው ብርቱ የለውም፣ እናውቃለን። ደካማ ነን። ተመለሽ፣ ምክንያቱም ሰላምን እንይብሽ። ድንግል ማርያም ከፍተን ይሆናል። ለእግዚአብሔር የሚመችል ባተን ይሆናል። የምናመልከው ገንዘብ ሆኖ ይሆን ይችላል በመንፈሳዊ ቤት ሳይቆርቡ እኮ ጉቦ ሰልጥሎ ሊሆን ይችላል ንጽሕና ከምንላልን ብርቆ ተሶ ሊሆን ይችላል እባክሽ ተመለስሽ ሰላም ንንብሽ እኛ ኢትዮጵያውያን ልጆችሽ ሰላም ርሆናል ሰላም ጠምጦናል ሰላም የጠማው ሰላም የራበው ህዝብ ከእናቱ ውጪ አፉ ላይ የመጀመሪያ ምን ቃል ይመጣል እኮ ድንግል፣ አንድ ያዘነ ልጅ አንድ የተከፋ ልጅ ሲያላዝን ሲያለቅስ እናቱን ከመጥራት በቀር ወደ አንድ ነቱ ሌላሉን ይመጣል። እኛም ድንግል ሆይ የአገራ ልጆችሽ የአስራት ጥብቆችሽ ከፍቶናልና ስምሽን እየጠራን እናለቅሳለን። ምክንያቱም ሰላምን አሁን ወደ ኢትዮጵያ ሰላምን ዘንድ ተመለሽ። አዎ ያ አስራት ልጆችሽ ነን። አዎ በዮሐንስ አማካኝነት የተሰጠሽን እናታችንን ግን፣ እኛ እንደ ዮሐንስ አይደለን። አንቺ የምታስመኪናት ነሽ፣ እኛ ግን የምናሳፍር ልጆች ነን። የምናሳፍቅ ልጆች እንደ ዮሐንስ ማንከዳ አይደለንም። እንደ ዮሐንስ ጽኑዋን አይደለንም። እንደ ዮሐንስ ፍርጦች አይደለንም። ስለዚህ አዎ፣ አንቺ በልጆችሽ እኛ በእናትነትሽ አናፍርም። አንቺ ግን በልጅነታችን አታፍሪ ይሆን? እንደ ዮሐንስ ትገቢናለሽ። ምን ስንል እንደ ዮሐንስ ያለ ማንነት በሌለበት መመጻደቅ ይሆንብን ይሆን? ግን ምንተዝ ምን አማራጭ አለን? አሁንም እንዲህ እንበል እባክሽ የሰላም ምንጭ ድንግል ማርያም ሆይ፣ ሰላም የሰላም አለቃ ክርስቶስ የመነጨብሽ እናቱ ድንግል ማርያም ሆይ፣ ሰላምን ክርስቶስን እናየብሽ ዘንድ ወደ ኢትዮጵያ ተመለሽ። ከፍቶናአልና ተመለሽ። አንቺ ካለሽ እንስማማለን። አንቺ ካለሽ እንታረቃለን። ኢትዮጵያ አልጠበበችን፣ አየሩ አልከፋብን። የከፋ ነው እኛ ነን። መንፈስ ቅዱስ ቢነካል ያሜ አንቺ ስትመጪ የቅድስት ኤልሳቤጥ አንደበት እንደረት እንደተለወጠ አንቺ ስትመጪ ቅን አንደበታችን ይለወጣል። አንቺ ስትመጪ ቅድስት ኤልሳቤጥ በመንፈስ ቅዱስ እንደተሞላች ነይልን፣ በመንፈስ ቅዱስ እንሞላለን። አሁን መደባፋፊያ ዳበማል። ተመየጢ ተመለሽ፣ ሰላም እርቦናልና። ዛሬ ድንግል ሆይ የአስራት አገርሽን ኢትዮጵያን ለማየት ድንግል ተመለሽ። ክርስቶስ ይቀርበን ዘንድ ተመለሽ። ክርስቶስ ያስበነት ተመለስ። ሦስተኛ ተመየጢ ተብሎ የተነገረበት ለቤተ ክርስቲያን ነው። ተመለሱ ወደ እኔ እናንተ ብትመለሱ እኔ ሊክርላቸኋለሁ የሚለው ቃል ኪዳን ሦስተኛው። ይቆየን። የመከረን ያስተማርን አምላካችን ስሙ ይክብር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።